ሰጠ የተማ አማናችሁ አሁንም እዚው ድንጋይ ላይ ነው ያላችሁ፣ እና ምን መሄጃ ያለን ትላለ እንደ ወንድሜ፣ ምንድነው መሄጃ የሌለ አስጠላችሁም? እንደ ቆይ፣ እኔ የምልህ ወንድሜ፣ አሁን እዚህ ድንጋይ ላይ ስንት አመት ነው ቁጭ አልኩ አንተ? 11 አመቴ ነው ምን አልከኝ? 11 አመት፣ ትላለህ እንደ። ባለጌ ወንድ ስማ፣ ሰው እኮ መኖሪያ ቤት ውስጥ እንኳን 11 አመት እየቆየ አይደለም። አንተ ድንጋ ላይ 11 አመት? ምነው ድንጋው አሳዝንህም? እንደ ወንድሜ፣ ልትበላው ነው እንደ። ምነው ድንጋ እንኳን እየቀያየል ካስሞክርም፣ እንደ ቦታ አያስጠላህም? እንደ 11 ናት ምናምን ትላለህ። እንደ እሱንም እስኪ ወንድሜ፣ አንተ ስንት አመት ነው እዚህ ድንጋ ላይ ቆየሁ? ያው እኔ ብዙም አልቆየሁም፣ ትንሽ ናት፣ 8 አመት ምናምን 8 አመት ሙሉ ምንም አልቆየሁም። 8 አመት ትላለህ? ባለጌ ወንድ ምን መሬቱን ልሰምጥሎ እንደ ምን ልጠረፍ ነው እዚህ እሺ ወንድሜ ስንት ዓመት ቆየ አምስት ዓመት ምን አምስት ዓመት ምን ፉክክል ነው እንደ የያዛችሁት የመቀመጥ ቂጤ ስማ ጩቤ እንዳውን እንዳውንል ምን ዝም ብለህ እንኳን ዓመት ምናምን ጀማሪ ነኝ ገና ሶስት ዓመት ባለጌ ወንድ ሶስት ዓመት ሙሉ ትምህርት ቤት ላይ እኮ ሰው እኮ ስማ፣ ኮሌጅ ላይ እንዳናንተ እየቆየ እኮ አይደለም። ቢያንስ አንድ ላይ እኮ ሰማንያ ዓመት ምናምን ገደማ ቆያችሁ ማለት ነው። እስባካ አዎን። ተበታተን ባኪ ቦጅ ቦጆ